አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የኤፎቲ ቤት ሰዎች ሰላም ጤና ይስጥልኝ። ወደ ሀገር የልጆች በያላችሁበት የዓለም ዳርቻ ሰላማቸው ብዙ ትርፍ ይበልልኝ እያልኩ ዛሬም እንደተለመደው መተና ታሪካችን እንደ ቀጠለነው ማለት ነው። ነቢዩላህ አደም አለይሂ ሰላም በሚል ክፍል አንድ መጥቻለሁ። አህባቢ ቪዲዮውን በላይክ በሸር ጀምሩት ማለት ነው። ከምለም ለምታበረታትን ኩሉ ምስጋናዬ ከልብ ነው። ጀዛኩሙላሁ ኸይረን ጀዛ እንሻላሁ። ወደ ታሪኬ አመራለሁ። ነብዩላህ አደም አለይሂ ሰላም አላህ ሱብሓነሁ ወተዓላ አደምን አለይሂ ሰላም ለመፍጠር በፈለገ ጊዜ ጅብሪልን ወደ መሬት ወርዶ አፈር ዘግኖ እንዳመጣላከው ጅብሪልም ወደ መሬት ከወረደ በኋላ ከመሬት አፈር ሊዘግን ሲል መሬትም እንዳትቀንሰኝ በአላህ እጠበቅ አለው አለችው ጅብሪልም በአላህ እጠበቃለሁ አለው ስትለው ምንም ሳይነካካች ትትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ አለው ስትለኝ ተመለስኳለው። ከዚያም አላህ ሚካኤልን ላከው። ሚካኤልም ትእዛዙን ሊፈጽም ወደ ምድር ሲወርድ መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው ሚካኤልም በአላህ እጠበቃለው ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለው ስትለኝ ተመለስኩ አለው። በመጨረሻም አላህ አዝራኤልን ላከው። አዝራኤልም ተልእኮውን ሊፈጽም ምድር ላይ ወረደና አፈር ሊዘግን ሲል ምድር እንዳትቀንሰኝ በአላህ እጠበቃለው አለችው። አዝራኤልም እኔ ራሴ የአላህን ትዕዛዝ ሳልፈጽም ከመመለስ በአላህ እጠበቃለሁ ብሏት፣ አፈር ከተለያየ ቦታ መዘጋገን ጀመረ። ከጥቁሩም ከነጩም ከቀዩም ዘገነ። ለዛ ነው የሰው ልጆች መልክም የተለያየው። ከዚያም አፈሩን ይዞ አላህ ዘንድ ሲቀርብ አላህም አፈሩን አንተ እንዳመጣ ሁላ ነፍሳቸውንም እንድታወጣ አንተን ወክ ይያለህ አለው። ከዚያም ከምድር የመጣው አፈር ረጥቦ ጭቃ ሲሆን ጊዜ አላህ ለመላእክቶቹ እኔ ከጭቃ ሰውን ልፈጥር ነው፣ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ብሎ መልእክት አስተላለፈላቸው። ከዚያም አላህም ኢብሊስ እንድ ኩራራ አደምን በእጁ ፈጠረው። ከዚያም ለአርባ ዓመት ያህል ጭቃው ቅርጽ ብቻ ሆኖ ከረመ እና መላእክት በዛ በኩል ሲያልፉ አደምን ሲያዩት በጣም ይፈሩት ነበር። ነፍስም አልነበር አልነፋበትም ነበር። ከሁሉም በላይ የሚፈራው ኢብሊስ ነበር። ኢብሊስ ሁሌ ከአደም ጭቃ አጠገብ ሲያልፍ መታ አድርጎት ነበር የሚያልፈው። ያን ጊዜ ሸክላ ሲመታ ሲመታ የሚያወጣው ድምፅ ሲሰማ ነበር። ከዚያም ኢብሊስ ከአደም ጭቃ ጎን ላይ ቆሞ አንተማ ለሆነ ነገር ነው የተፈጠርከው እያለ በአፉ እየገባ በመቀመጫው ይወጣ ጀመር። ለመላእክትም እኔ በዚህ ላይ ከተሾምኩ አጠፋዋለሁ በማለት ይዝት ጀመር። አላህም በአደም ላይ ገላ ላይ ነፍስ መንፋት በፈለገ ጊዜ መላእክትን ልክ ሩሁን ነፍሱን እንደነፋሁለት ሰጋጆች ናቸው አጎብድዶ ብሎ አዘዛቸው። መላእክትም ዝግጁ ሆነው መጠባበቅ ሲጀምሩ አላህ በአደም ሩህን ነፍሱን መንፋት ሲጀምር ገና ነፍሱ በአደም ጭንቅላት በኩል ስትገባ አደም አስነጠሰው። መላእክትም አልሐምዱሊላ በል አሉት። አደምም አልሐምዱሊላህ ሲል አላህ ደግሞ ጌታ ይማርህ ብሎ መለሰለት። ከዚያም ነፍሱ አይኑ ጋር ስትደርስ የጀነት ውስጥ ፍራፍሬዎችን ተመለከተ። አንገቱ ላይ ስትደርስ ደግሞ ፍራፍሬዎችን መብላት ሳሰኘውና ገና ነፍሱ እግሩ ላይ ሳትደርስ ሄዶ ለመብላት ተጣደፈ። ነፍሱ መላ ሰውነቱ ላይ ስትሰራጭ ከመላእክት ሁሉ ቀድሞ ሱጁድ ያደረገለት ኢስራፊል ነበር። ከዚያም አላህ ለአደም ሂድ አዛን ሰ እነዛን ሰላም በላቸውና ምን ብለው እንደሚመልሱልህ አድመጥ ብሎ ላከው። ሄዶ ሰላም ሲላቸውም መላእክትም ወአለይኩም ሰላም ወራህመቱላሂ ወበረካቱ ብለው መለሱለት። አላህም ለአደም አደም ሆይ ካሁን በኋላ ይህ ያንተና የዝርዮች ሰላም ታሁኑ ይዘልቃል አለው። አደምም ጌታዬ ዝርዮች እነማን ናቸው ብሎ ጠየቀው። አላህም ከሁለቱ እጆቼ ምረጥ አለው። አደምም ቀኝህን መርጫለሁ ሁለቱም እጆችህ ቀኝ ናቸው ብሎ ሲል አላህም እጁን ሲከፍትለት አደም እስከ ቅያማ ድረስ ያሉ ልጆችን ሁሉ ተመለከተ። በዚያም መሀል አንድ ብርሃናማ ሰው ተመለከተና፣ ያ አላህ ይህ ማን ነው ሲል ጠየቀ። አላህም እሱ ልጅህ ዳውድ ነው ብሎ መለሰለት። አደምም ጌታዬ ለዚህ ልጄ እድሜውን ስንት ነው ያደረክለት ብሎ ሲጠይቅ አላህም ስልሳ ነው አለው። አደምም ጌታዬ ከእኔ እድሜ አርባ ቀንስና ለሱ ጨምረህ መቶ ሙላለት አለው። ለአደም የተመደበለት እድሜ አንድ ሺ ነበር። አላህም እሽ ብሎ ሞላለትና መስካሪ መላእክቶችንም አደረገ። ከዚያም አላህ ደግሞ ለአደም ልጆችን ሁሉ ሲያሳየው፣ አንዱ ጤነኛ ነው፣ አንዱ እግር የለውም፣ አንዱ መስማት የተሳነው ነው፣ አንዱ ማየት የተሳነው ነው። በቃ ይህ ሁሉ ሲመለከት ምንም ጌታዬ፣ ሁሉን እኩል ብትፈጥር ምን አለበት ሲለው፣ አላህም አንተ አደም፣ እኔ እንድመሰገን እፈልጋለሁ ብሎ መለሰለት። ምስጋና ይገባ ሁዱ ጌታዬ። ከዚያም አላህ የአደምን ጀርባውን አንድ ጊዜ አብሶ የሰውን ልጆች ሁሉ አወጣ። ከዚያም ሰበሰባቸው እና ጌታችሁ አይደለሁምን ብሎ ሲጠይቃቸው አዎ ጌታችንነህ እንመሰክራለን ይላሉ። ከዚያም አላህም እኔ ሰባት ሰማያትን እና ሰባት ምድርን መላእክቶችንም አባታችሁ አደምንም እናንተ ላይ ምስክር አድርጌያለሁ። የቂያማ ቀን ስጠይቃችሁ አላወቅንም ነበር ብላችሁ እንዳትክዱ። አሁንም እወቁ ከእኔ ሌላ አምላክ የለም፣ ከእኔ ሌላም ጌታ የለም። በእኔ ምንም አካል እንዳታጋሩ እኔ ወደ እናንተ መላእክተኞችን ወይም ነቢያቶችን ቃል ኪዳኔን እና ዛቻዬን የሚነግሯችሁ ሲሆኑ እልክላችኋለሁ፣ መጽሐፍቶችንም ማወርድላችኋለሁ አላቸው። የአደም ዝርያዎችም ከአንተ ሌላ ጌታ እንደሌለ እንመሰክራለን፣ ከአንተ ሌላ አምላክ እንደሌለም እንመሰክራለን ብለው ቃል ኪዳን ገቡ። አሁን ደግሞ ወደ ኢብሊስ ልመልሳችሁ። ቅድም ከመላእክት ሁሉ ቀደም ለአደም ሱጁድ ያደረገው እስራፊል ነው ብያቸዋል ነበር። እስራፊልን ተከትለው ሁሉም መላእክት ሱጁድ አድርገው ነበር። ግን አቶ ኢብሊስ ሁሉም ሱጁድ ሲወርዱ እሷ ዘና ብላ ቆማለች። اللهم አላህም ኢብሊስ ወይ በሁለት እጆቼ ወይም በኃይሌ ለፈጠርኩት ለመስገድ ምን ከለከለህ? አሁን ኮራህንን ወይስ ፊቱኑ ከትዕቢተኞች ነበርክ? ብሎ ሲለው ኢብሊስም እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ፣ አዴምን ደግሞ ከጭቃ ፈጠርከው አለ። አላህም ከጀነት ውጣ፣ አንተ የተባረርክ ነህና እርግማኔም እስከ ፍርዱ ቀን ድረስ በአንተ ላይ ይሁን አለው። ኢብሊስም ጌታዬ ሆይ እስከሚቀሰቀሱበት የቂያማ ቀን ድረስ አቆየኝ ያለው። አላህም ጥያቄውን ተቀበሎት እስከ ቂያማ ድረስ ኢብሊስን ሊያቆየው ቃል ገባለት። ከዚያም ኢብሊስ በአሸናፊነትህ የሆንብኝ የአደምን ልጆች ከእርሱ ምርጥ የሆኑት ባሮች ብቻ ሲቀሩ በመላ አሳስታቸዋለሁ ሲል ዛተ። አላህም አንተንና ከአደም ልጆች የተከተሉህን ሁሉ ጀሀነም እንደምሞላቸው ቃል እገባለሁ አለ። ከዚያም አላህ ኢብሊስን ከጀነት አውጥቶ አደምን ጀነት አስቀመጠው። አደምም የማያውቀው ቦታ ላይ አንድ አጫዋች በሌለበት ቁጭ ብሎ የድብርት ስሜት ተሰማው። ከዚያም ጋደም ባለበት ድንገት እንቅልፍ ሸለብ አደረገው። ልክ ከእንቅልፍ ሲነቃ ራስጌው ላይ አንዲት ሴት ተመለከተ። ከአይኖቿ ፍቅርና እዝነት ይነበብባታል። አደም ከመተኛቴ በፊት እዚህ አልነበርሽም። ሀዋም አዎ። አደም በተኛሁበት ነው የመጣሽው ማለት ነዋ። ሀዋም አዎ አለች። አደም ኬት ነው የመጣሽው አላት። ሀዋ ከአንተ ውስጥ ነው የመጣሁት፣ አንተ በተኛህበት ህበት ነው። አላህ ካንተ የፈጠረኝ። አደምም ለምንድን ነው አላህ የፈጠረሽ አላት። ሀዋም አንተ እኔ ላይ ልትረካ አለች። አደም አላህን አመሰገነና ብቸኝነት እየ ብቸኝነት እየተሰማኝ ነበር አለ። ከዚያ መላእክት መጡና ስማ ማነው አሉት። አደምም ሀዋ አለ። መላእክትም ለምንድን ነው ሀዋ ተብላ የተሰየመችው ብለው ሲጠይቁት አደምም እሷ ከኔ ነው የተፈጠረችው እኔ ደግሞ ህያው ነኝ፣ ለዛ ነው ሀዋ ያልኳት ብሎ መለሰላቸው። ከዚያም አደምና ሀዋ በጀነት ውስጥ ሳሉ አላህ አደምን እንዲህም አለው አንተ አደም ጀነት ውስጥ ላንተ ሁሉ ነገር ሀላል ሲሆን ይህችን ቅጠል ላንተም ለሚስትህም ሀራም አድርጌያለሁና እንዳትቀርቧት! ከዚያም ሁለቱም በጀነት እየተዝናኑ ሳለ ኢብሊስ መጣና ጠገባቸው፣ ማልቀስ ጀመረ። ምን ሆነሃል ብለው ሲጠይቁት እንዲህ በማለት መለሰላቸው። እንዲህ ስትዝናኑ በጣም ታምራላችሁ፣ ግን በጣም እኔ የሚያሳዝነኝ ይሄ ደስታችሁ ዘለቄታ አይኖረውም። ግን ይህ ደስታችሁ ዘላለማዊ እንደሆን የምትፈልጉ እንደሆነ ይህችን ቅጠል ብሏት ምክንያቱም አላህ ጌታችሁን መላእኮች እንዳትሆኑ ወይም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚች ዛፍ አልከለከላችሁም ብሎ በመወስወስ አሳስቶ ቅጠሏን አበላቸው። በነገራችን ላይ አንዳንድ ሰዎች በውድቅ ንግግራቸው ሴቶች መወቀስ ሲፈልጉ ሀዋናት አደምን ያሳሳታችው ይላሉ። ይህ ከእውቀት ከእውነት የራቀ ነው። ሀዋ አይደለችም ቅጠሉን እንድበሎ የገፋፋችሁ ሁለቱም ናቸው ተሳስተው የበሉት። አደም በስህተት የቀመሳትን ቅጠል መብላት ሲጀምር ልቡን እያመመው መጣ። ፍርሀትና አለመረጋጋት ነገሰበት። ዞር ብሎ ሚስቱን ሲያይ እርቃኗን ናት። ራሱንም ሲመለከት እርቃኑን መሆኑ ታወቀው። ከዚያም ቅጠሉ በመበጠስ ሀፍረተ ገላቸውን መሸፈን ጀመሩ። በፈጸሙትም በኃጢአትም ተጸጽተው እንዲህ በማለት አላህን ይማጸኑ ጀመር። ጌታችን ሆይ ነፍሶቻችንን በደልን፣ አንተ ለእኛ ባትምር ባታዝንልንም በእርግጥ ከሳሪዎቹ ከከሳሪዎቹ እንሆናለን። አላህም ወደ ምድር እንደወርድ ትዕዛዙን አስተላለፈ። እንዲህም አላቸው ከፊላችሁ ለከፊሉ ጥላት ሲሆን ውረዱ። ወረዱ ለእናንተም በምድር ላይ እስከ ተወሰነ ጊዜ ድረስ መርጊያና መጠቀሚያ አላችሁ። በእርሷ በምድር ላይ ትኖራላችሁ፣ በእርሷም ላይ ትሞታላችሁ፣ ከእርሷም ውስጥ ትወጣላችሁ። አሁን አደም እና ሀዋም ጉዞ ወደ ምድር። አላህ ሁለቱንም ወደ ምድር ሲወር ሲያወርዳቸው አደም ትካዜ ተቆጣጠረው። እጅጉን ሐሳብ ገባው። ሀዋ ደግሞ ማልቀስ የሌት ተቀን ተግባሯ ሆነ። ከዚያም አላህ ለሁለቱም ምድር እኮ እናንተ የመጣችሁበት ምንጫችሁ ናት፣ ከአፈር ነው የተፈጠራችሁት፣ ወደ አፈር ነው የምትመለሱት፣ ከአፈርም ነው የምትቀሰቀሱት እያለ አጽናናቸው። ከዚያም አደምና ሀዋ መሬት ላይ ቁጭ ብለው ሳለ ጅብሪል አለይሂ ሰላም ሰባት የስንደ ፍሬዎችን ይዞላት መጣ። እያንዳንዱ ፍሬ ሰባ ሺህ ዘለላ ያበቅል ነበር። አደምም ለጅብሪል ምን ላድርገው አለው። ጅብሪልም መሬት ላይ ዝራው አለው። አደምም ዘራውና ጅብሪል እያሳየው አጨደ። እዚያም ፈጨው። ከዚያም አቦካው። ከዚያም ጋገረውና ሲቀዘቅዝ ከባለቤቱ ጋር በመብላት የህይወትን ውጣ ውረድ ይላመዱ ጀመር ሁለቱም የሚለብሱት ነገር ስላልነበራቸው በግ አረደና ቆዳውን ለራሱም ለሷም ልብስ ሰርቶ ለበሱ። አንዳንድ እያሉ የህይወት ውጣ ውረዶችን ለመዱት። ልጆችን መውለድ ጀመሩ። ሀዋ ሁሌ የምትወልደው መንታ መንታ ነበር፣ አንድ ወንድና አንድ ሴት። ልጆቻቸውን ሲያጋቡ በአንድ ላይ የተወለዱትን አያጋቡም ነበር አንድ ላይ የተወለዱት ሴቷ በሌላ ጊዜ የተወለደውን ወንድ ስታገባ ወንዱም እንደዛው። እናላችሁ አንድ ጊዜ ሀቢልና ቃቢል የተባሉ የአደም ልጆች ሁለት መንትያ እህቶች አሏቸው፣ እና ሀቢል የቃቢልን እህት አብራው የተወለደችውን ማግባት ፈልጎ ሲጠይቅ ቆንጆ ስለነበረች ቃቢል ለራሱ ፈልጓት ለሀቢል ከለከለው። አደምም ቃቢል እህቱን ለሀቢል እንዲድርለት ሲጠይቅም ፍቃደኛ አልሆነ አለ። ከዚያም አደምም ለሁለቱ ልጆቹ ቁርባን እንዲያዘጋጁ አዘዛቸውና አደም ሀጅ ሊያደርግ ወደ መካ ተነሳ። ሀጅ በኢብራሂም ጊዜ የተጀመረ እንዳይመስላችሁ፣ ድሮም ቦታዋ ትታወቃለች። ከዚያም አደም ልጆችን የሚያስጠብቀው አካል የለምና ሰማያትን ልጆችን እንዲጠብቁ አደራ ሲል እምቢ አሉ። ምድርንም ሲጠይቃት እምቢ አለች። ተራራዎችንም ሲለምን ኃላፊነት መውሰድ ሁሉም ፈሩ። ግን ልጁ ቃቢል እኔ ወስዳለሁ ብሎ የአደምን ልጆች ኃላፊነት ቃቢል ተሸከመ። አደምን ጉዞውን ቀጠለ። አደም ከሄደ በኋላ ልጆቹ ሀቢል ና ቃቢል ልጅቷን ለማግባት ለአላህ ቁርባን አቀረቡ። ሀቢል እረኛ ነገር ስለነበረ ጥሩ የሚያምር ለአይን የሚማርክ ሙክት አቀረበ። ቃቢል ደግሞ ገበሬ ነበር ግን ተራ ወዳቂ እህል ነው ያቀረበው። የሁለቱም ቁርባኖች አንድ ቦታ ሳሉ ከሰማይ እሳት ወረደች ና የሀቢልን ቁርባን በላች። ቁርባኑ ተቀባይነት አግኝቷል ማለት ነው። የቃቢልን ግን ተወችው አላህ አልተቀበለውም ማለት ነው። ያን ጊዜ ቃቢልም እህቴን ብታገባ እንደሆነ እገድ ልሀለሁ አለው ሀቢልን። ሀቢልም አላህ የሚቀበለው ከጥንቁቆች እሱን ከሚፈሩት ነው አለው። ያን ጊዜ ቃቢልም ወንድሙን ሀቢልን በያዘው ብረት ጭንቅላቱን መጥቶ ጣለው። ስለ አገዳደሉ የኦሎሞች ልዩነት አለ እሱን ዝርዝር አልፈልግም። ቃቢል ወንድሙን ከገደለው በኋላ ሬሳውን ምን እንደሚያደርግ ጠፍቶበት አንድ ዓመት ሙሉ በጀርባው ተሸክሞ ሲዞር ከርሟል ይባላል። በዚህ ሁኔታ ላይ ሳለ አንድ ቀን የወንድሙን ሬሳ እንዴት እንደሚሸሽግ ያሳየው ዘንድ አላህ መሬትን የሚጭር ቁራ ላከለት። ቃቢልም ወይኔ የወንድሜን ሬሳ እሸሽግ ዘንድ እንደዚህ ቁራ ቢጤ መሆን አቃተኝን አለ። ቃቢል ወንድሙን ሀቢል ከቀበረው በኋላ በመግደሉ በጣም ተጸጸተ። አደምም የልጁ ሞት ሲሰማ በከፍተኛ ሁኔታ አዘነ። የቃቢልን ቅጣቱ ከዱንያ ጀምሮ ሁለቱ ታፋዎቹ ተጣበቁ። ፀሐይ ወደ ዞረችበት ሁሉ አላህ የቃቢልን ዓይን እንዲታጠፋ አደረገ መቀጣጫ ይሆን ዘንድ። አደምና ሀዋ በልጃቸው ሀቢል ሀዘን በጣሙን ስለተጎዱ አላህ ቬይስ የሚባል መልካም ልጅ ሰጥቶ ሀዘናቸውን አስረሳቸው። ቬይስ ማለት የአላህ ስጦታ ማለት ነው። እንደዛ ብለው ሊሰይሙት የቻሉትም ሀቢል ከሞተ በኋላ አላህ እሱን በምትክ ስለሰጣቸው ነው። በሰው ልጅ ታሪክ አላህ ሱብሓነሁ ወተዓላ መቶ አራት መለኮታዊ መጽሐፍትን ወደ ወደ ተለያዩ መላእክተኞች አውርዷል። ከዛ ውስጥ ሀምሳው በበይስ ነበር የተወረደው። ለመጀመሪያ ጊዜ በጥበብ የተናገረውም ቬይስ ነው። ለመጀመሪያ ጊዜ በወርቅና በአልማዝ ንግድ የመጀመሪያው ቬይስ ነው። ለመጀመሪያ ጊዜ በሚዛን መገበያየትም የጀመረው ቬይስ ነው። ለመጀመሪያ ጊዜ ከምድር ማዕድናት ማውጣት ያስጀመረውም ቬይስ ነበር። በነገራችን ላይ የሰው ልጅ ሁሉ የዘር ሀረጋቸው ከቬይስ ጋር ነው የሚገናኙት። ምክንያቱም ሌሎቹ የአደም ልጆች ተበታትነው ቀሩ እንጂ አልተዋለዱም። በዚህ ሁኔታ ሳለ አንድ ቀን መለከል መውት ቀጠሮዋን ጠብቆ አደምን ነፍሱን ለማውጣት ሲመጣ አደም አልሰማህም፣ ገና አርባ ዓመት ይቀረኛል ብሎ ተሟገተ። መለከል መውትም በእርግጥ እድሜ አንድ ሺ ነበር፣ ግን ያኔ ለዳውድ ከኔ አርባ ቀን እንስላቸው ቀንሳችሁ መቶ ሙሉለት ብለህ ነበር አለው። አደምም ምንም ማውቀው ነገር የለም አንድ ብዬም አላውቅም ብሎ ድርቅ አለ። ያን ጊዜ አላህም የምስክር ወረቀቱንና መስካሪ ያደረጋቸውን መላእክትን እንደ ማስረጃ ቀረበለት። አደምም አመነ። ነገር ግን አላህ የቀረችንም አርባ አመት በእዝነቱ እንዲኖር ፈቀደለት። ይሁን እንጂ የማይደርስ የለምና አርባ አመቷ ተጠናቃ፣ አሁንም አደም ሞት አፋፍ ላይ ደረሰ። ያን ጊዜ አደም ምክራዊ ኑዛዜውን ለልጁ ቬይስ ይናዘዝ ጀመር። የቀንና የሌሊትን ክፍለ ጊዜ አስተማረው። በሁለቱ ክፍለ ጊዜ ውስጥም የሚያደርጉ አምልኮዎችንም በዝርዝር አስተማረው። ቀኑ ጁምዓ ነው። አደም በጣም ታሟል። ልጆቹ የሚያደርጉት ጠፍቷቸዋል። በዚህ መሀል አደም ለልጆቹ የጀነት ፍራፍሬ እንዳመጡለት አዘዛቸው። እነሱ የጀነት ፍራፍሬ የት ይሆን ምን አይነት ይሆን የሚያውቁት ነገር የለም። ብቻ ሰበብ ብለው ፍለጋ ወጡ። በፍለጋ ላይ ሳሉ መላእክትም ሰበብ ብለው ከፈን፣ የሬሳ ሽቶ፣ መቆፈሪያ አካፋ ምናምን ይዘው ሲያልፉ ተገጣጠሙ። ከዚያም መላእክቶቹም ለአደም ልጆች ወደ የት ነው የምትሄዱት? አሏቸው። ልጆቹም አባታችን ታሟል የጀነት ፍራፍሬ ስላሰኘው ልንፈልግለት እየሄድነው አሏቸው። መላእክቶቹም አባታችን ሙቷል፣ ኑ ተመለሱ፣ ብለው ልጆቹን ይዘው መለሷቸው። ለአደም መሞት በአጥናፉ ዓለሙ ያሉ ፍጥረታት በሙሉ ነበር ያለቀሱት ምድርና ሰማያትም ሳይቀሩ መላእክትም የአደምን የቀብር ስነ ስርዓት ለመፈጸም ሲመጡ እናታችን ሀዋ አለቀሰች። አትውሰዱብኝ እያለችም እየየ ስትል ጀመር። ከዚያም መላእክት የአደምን አስክሬን ወሰዱትና አጥበው ከፍነው ሽቶ ቀብተው ባዘጋጁለት ቀብር ውስጥ ህንድ ላይ በሚገኝ ተራራ ላይ ነው ቀብሩ፣ ቀበሩ ልጆቹ እያዩ አስገብተውት አፈር መለሱበት። ከዚያም መላእክት እናንተ የአዴም ልጆች ሆይ ይህ ከአሁኑ በኋላ ሙታኖቹን የምትቀብሩበት ስነ ስርዓት ነው ብለዋቸው ሄዱ። አደም ከሞተ በኋላ ሐዋም በአንድ አመት በኋላ ባለቤቷን ተከተለችው። ከዚያም በኋላ ዱንያ መስመሯን ይዛ የአደም ልጆች ችግር ልታስተምራቸው ነው። አደምና ሐዋ ከሞቱ በኋላ የአደም አደም ልጆች ኃላፊነት ሙሉ በሙሉ ቬይስ ላይ ወደቀ። ቬይስ በጥሩ ሁኔታ የአደምን አደም ልጆች ካስተዳደራቸው በኋላ የሱም የሞጽዋ መቅመሻ ጊዜው ደረሰና ለልጁ አኑሻኑ ዛዜውን ተናዞ ነፍሱን ለፈጠረው አስረከበ። የቬይስ ልጅ አኑሽም በጥሩ ሁኔታ ኃላፊነቱን ከተወጣ በኋላ የሱም ከዱን የመሰናበቻ ጊዜው ይደርስና እሱም ለልጁ ቀይኑን ኃላፊነቱን አስረክቦ ዱንያን ተሰናበተ። አሁን የአደም ልጆች በጣም እየተበራከቱ መጥተዋል። ቀይኑም ከባዱን ኃላፊነቱን ተሸክሞ ከቆየ በኋላ ለልጁ መህላይል መሪነቱን አስረክቦ አያቶቹ የቀመሱትን ጽዋ ቀመሰ። አሁን ተራው የመህያይል ነው። መህያየል በጣም ጀግና ነበር። ወንድ ወንዳ ወንድነት ይታይበታል። ለመጀመሪያ ጊዜ ዛፍ የቆረጠውም እሱ ነበር። ታላቅ ሕንጻዎችን በእንጨት በመገንባት ምርጥ ከተማም መስርቷል። የባቢሎችን ከተማና አቅሳን የቆረቆረውም መህላየል ነው። በነገራችን ላይ መህላየል ከአመፀኛ ልጁ የእጁን ነጋዴዎች ጋር ከፍተኛ ጦርነት በመክፈት እልህ አስጨራሽ ፍልሚያ ካደረገ በኋላ ከምድር አብሯቸው ወደ ባህር ዳርቻና ወደ የተለያዩ ደሴቶች በታትኗቸዋል። በጣም የሚያምር ዘውድም ነበረው። ንግግሩም ማራኪ ነበር። ንግስናውም ለአርባ ዓመታት ያህል ከከረመ በኋላ ነፍሱን ለፈጣሪዋ አስረከበ። መህላይል ከሞተ በኋላ ልጁ የርድ የአባቱን ዙፋን ያዘ። እሱም ለተወሰነ ጊዜ አስተዳደረ እና ቦታውን ለልጁ ኸኑህ ኢድሪስ አለይሂ ሰላም አስረክቦ የሙታንን መንደር ተቀላቀለ። የኔ ወዶች የዛሬ ቪዲዮ እዚህ ድረስ በቃኛል ማለት ነው። ቪዲዮውን ከወደዳችሁት ላይክ ሸር ኮሜንት መጻፋችሁን እንዳትረሱ ምክንያቱም ኮሜንት ለኛ ብርታታችን ነው አስተያየት ጻፉልን ኔ ወዶች ከልብለማ አመሰግነው ለምታበረታቱኝ በሙሉ ውድ ሀገር ልጅ በእያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ ለእናታችን ሀገራችን ሰላም ፍቅር አንድነትን እያምጣልን ሰላሙን ይመልስልን እያልኩኝ እንግዲህ የዛሬ ቪዲዮ ይህን ይመስላል አህባቤ